ከባሪክ ጋ የጀመረች ነገር አለ እና እናማ ከመንገዴ ጠረግረግ አድርጌ ቆሻሻ ፌስታል ውስጥ ካልከትትኳቸው ለእኔ ስኬት እንቅፋት ናቸው። አሀ፣ ስለዚህ ለአንድ ሰው ስኬት ሲባል የሁለሱ ህይወት መበላሸት አለበት። ስሚ አደሌ፣ አንድ ነገር አድርጋለሁ ብትይ ከኔ ጋር ነው ጸብሽ። ጉዲሽን ነው የምዘረግፍልሽ። ምን አይነት ተንኮለኛ ነች እንዴ! ቆይ አንተ ከመቾ ተቀየርክ? ምን ይሆን ብለህ ነው ላዴ መቆርቆሪ ጀመርከው? ቆይ ባርኮትን ታፈቅረዋለሽ ወይስ ሌላ ላማለሽ ሰማኛለህ። ባርኪን አፈቀርኩትም አላፈቀርኩትም የራሴ ሰው ነው። እሺ ኤላስ፣ እሱማ ገና በእጅ አልገባም። እንስማማና አግዘኝ። በምን ላግዝ እችላለሁ አንተን እንዳየው ከሆነ ከእኔ በላይ ሰው ማጥመድ ላይ ጥሩ ልምድ አለ። ስለዚህ እንስማማና አግዘኝ እኮ በምድ ነው ማግዝሽ? ለሊን የራስ በማድረግ ኬላ ጋር አጣላልኝ፣ አደይንም በተመሳሳይ። እሺ አግዝሽ አለሁ ግን ኔ ጥቅም ምንድን ነው? ለእሱማ እንዳታስብ፣ ይሳካ እንጂ አሪፍ ነገር ይኖራል። በጣም ጥሩ ደውይልኝ፣ በቃ እሺ። ግን ምስጢራችን ይጠበቅ በእኔና በአንተ ማን ሊቅር፣ ሌላ ሰው እንዳይሰማ እንዳያሳስብሽ ባይ ሆይ ቤዛ የሁሉ ክፋት ማሰብሽ ምን ፈልገሽ ነው? አንተ ደግሞ ተቀምጠን እንሰራለን ይኮ መግቢያና መውጫ እንጂ መዘብዘፍ አይደለም። ምንድን ነው ምት ያምሻለ? ምን እያሰብክ ነው? መቼስ አደይን እንዴት የራስ እንደምታደርጋት እዚህ ቁጭ ላይ እቅድ እያወጣናል። የምን እቅድ? ከባድ ጋር እየተፎካከርክ ነው አዴ ግን በጣም ብልጣብልጥ የቤት ሰራተኛ ናት። ሁለታችንም በእጃ ለማስገባት እየሞከረች ስ አንቺ ስለ እኔ ነው እንደዚህ የምትናገረው? አዎ ስለ አንቺ ነው። ዋሻ ማንነትሽን ባዘነጊ መልካም ነው። ዞር በይ አሁን ከፊቴ ቀቂ። እኔ ማንም ላይ ጥገኛ ሆኜ አልኖርም፣ ሰምኛልሽ። እንደ አንቺ ተንደላቀቂ ሰው ሊቃ ብጫ አልኖርም። በራሴ ላብ ጥሬ ግሬ የምኖር ሴት ነኝ። አዎ ቤዛ፣ አደ ልክ ናት። አንቺ ልቀቂ። አንተ እኮ ነው እንደዚህ። ጠገብኳት አንቺ ከኔ ጋር ቆመሽ ለመፎካከር ብዙ ይቀርሻል። አንዲ ዲቭን አንዲ ባርኮትን አንድ ደግሞ ናሆን የምታተራ ምሽ ተራ ቤት ሰራተኛ ነሽ። ሰሚኛለሽ? አደይን እንደዚህ እንዳትናገረት። ገባሽ? አደይን ለመናገር ንጹህ አንደበት መኖር አለበት። ሰሚኛለሽ? በዚህ ልቦናሽ ሁለተኛ አደይን እንዳትናገር። ሰላም እንዴት ናችሁ? ውድና የተከበራችሁ የቻናሌ ቤተሰቦች እንደምን አላችሁ? ባላችሁበት ሰላማችሁ ብዝት ይበልልኝ። ዛሬ እንግዲህ በሰራተኛዋ አደይ በክፍል ሀምሳ አራት ነተናል ማለት ነው። እንግዲህ በነ ባርኮት ቤት ሁሉም በተለይ ለየት የሚያደርገው ነገር እዚህ ቤት ውስጥ እንግዲህ ፋይት አለ፣ ይጠፋጠፋሉ በጥፊ ማለት ነው። እና በጣም የሚያስገርመኝና ፈን የሚያደርገኝ ነገር ነው ውድና የተከበራችሁ አድማጭ ተመልካች ቤተሰብ ስለዚ ቻናል አድሰናችሁ ቻናሉን ሰብስክራይብ በማድረግ እንደተለመደው የደውል ምልክቱን በማጥቆር ቤተሰብ የሆኑ ነባር አድማጭ የተመልካች ቤተሰብ ደግሞ ላይክ እና ሼር አይረሳ ማለት ነው። እናም እንግዲህ ኤላ ለለምለም ሰርፕራይዝ አድርጓታል። አዲስ ቤት እንግዲህ በአዲስ ቤት እንግዲህ አዲስ ፍቅር እናጣጥማለን አብረው በማለት እንግዲህ ኤላ ወደ ቤተሰቦቹ ሊሄድ የነበረውን እንግዲህ በእናቱ ሀሳብና እናቱ ስላገዘችው አሁን ላይ ጉዞውን አቁሞ እንግዲህ ወደ ለምለም ጋር አንድ ላይ ለመኖር አዲስ ቤትም ቀይረው እንግዲህ እጅጉን በጣም ለምለምን ባላወቀችው መንገድ ሰርፕራይዝ አድርጓታል ማለት ነው። ሊሊን ሊሊም እጅግ በጣም ተደስታለች። እጅጉን በጣም ማመነስ ከሚያቅታ ድረስ እንግዲህ ደስ ተሰኝታለች። እናም እንግዲህ በአዲሱ ቤታቸው ህይወትን ለማጣጣም አንድ ብለው እንግዲህ ተንደርድረዋል ማለት ነው። እናም እንግዲህ አዲሱን ቤታቸው እየፈለገች እና እያጠያየቀች እንግዲህ ወደ ቤታቸው ያመራችው ቤዛ ለምለም እንግዲህ ቤዛ እነሱ ቤት በመሄዱ በጣም ተገርማለች አንቺ ደግሞ ዝምና መጣሽ እንደታወቀሽው መጣሽ ስትላትም ነበረ ለምለምና ቤዛ እጅጉን በጣም ተጠማምደዋል ምክንያቱም ቤዛ ኤላን ትፈልገዋለች ኤላ ደግሞ የሊሊ ብቻ ነው ሊሊም ደግሞ የኤላ ብቻ ነች ነገር ግን ቤዛ ኤላ ላይ ትልጣጠፋለች በጣም ነው የምትፈልገው አብሮ አደጌ ጓደኛ እያለች እንግዲህ በሲስተም እሱን ትቀርበዋለች እሱም ደግሞ እቺ ጓደኛዬ ናት ምንም አይነት ነገር ከጓደኝነት ውጭ ምንም አይነት ነገር ግንኙነት የለንም፣ ሊኖረንም አይችልም ብሎ እንግዲህ ለለምለም አስረግጦ ነግሯታል። ኤላ ኤላ ግን በማያውቀው ሲስተም ቤዛ እሱን ትፈልጓለች በጣም የራሷ ማድረግም ትፈልጋለች። ከሱም አልፎ እንግዲህ ሀብት ንብረቱንም እንግዲህ በራሷ ስም በሆነ ታይም እንግዲህ ወረቀት አስፈርማ የራሷ ለማድረግ እጅጉን በጣም እየተጣጣረች እና ነገር ግን እየደችበት ያለችው መንገዶች አልተመቻችላትም። አልማን የመጣችው ህልም አላት። ኤላን እንግዲህ ከኤላ ላይ ያለውን ሀብት ንብረት ወደ ራሷ ስም የማድረግ ሀሳብ አላት። የዚህን ያክል ርቀት ጉዞ እንግዲህ ተጉዛ በባርኮት አስመልክታ ባርኮትን እንግዲህ እንደመሰላል ተጠቅመው ኤላ ላይ ለመድረስ እንግዲህ እየሞከረች እና እየጣረች ትገኛለች። ይህንን የተረዳችው እና ያወቀችው ሊሊ ብቻ ናት። ሊሊ እንግዲህ ኤላን ለማስጠንቀቅ ትሞክራለች። ኤላ ደግሞ ሊሊን እንግዲህ የቅናት መንፈስ እንዳደረባት እና እጅጉን በጣም እባክሽ፣ ጥሩ አይደለም ይሄ ነገር አይበጅሽም ላንቺ በማለትም እንግዲህ አስጠንቅቆ ይነግራታል። ለሊሊ የታየው ነገር ለኤላ አልታየውም። እንግዲህ ለምለምም እጅጉን በጣም አርጋ ቤዛን አጥብቃ ትቃወማታለች። አዲሱን ቤታቸውን አፈላልጋ ወደና ኤላ ቤት ከደረሰች በኋላ እንግዳውስ እንኳንም መጣሽ፣ ከመጣሽማ ቤትን ጠብቂ፣ እኔ አዴ ጋ መሄዴ ነው በማለት ወደ አዴ ጉዞዋን ታምራለች። ሊዱ ናኦልን ለመጠየቅ ወደ ቤቱ አምርታለች። እንግዲህ ሊዱ ናኦልን ሳትወዱ አትቀርም፣ ወደዋለች። ፈታዘናን ብላ እንግዲህ ና ፈታዘና ላርግህ እያለችም ሊዱን እንደምናቃት እንግዲህ አስቂኝና አዝናኝናትና፣ በሙዚቃዋ ነው የምናውቀው። ሙዚቃ በማዳመቅ ሰዎችን ፈታ ታደርጋለች። እናም እንግዲህ ናኦል ሐዘንተኛ ስለሆነ ሐዘኑን ለመጋራት እንግዲህ ወደ እሱ ቤት አምርታለች ለማንም ሳትናገር። ሊዱ የሚታወቀው እንግዲህ ብዙን ጊዜ የምትሄደው ኤላ ቤት ነው። ኤላም በጣም ትወደዋለች። ነገር ግን እኔ የምወደው በኖርማል ነው ነው የምትለው። ግን እጅጉን በጣም ትፈልገዋለች። ፍላጎቷን ግን በይፋ አላስቀምጠችለትም ለኤላ ለተመልካቹም ሆነ ይህ ነገር የሚታያት እንግዲህ ሁሉም ነገር ለሊሊ ብቻ ነው። ሊሊ ደግሞ እንግዲህ አንዴ ቤዛን በአንድ በኩል ደግሞ ሊዱን አጥብቃ ትቃወማቸዋለች። እናም እንግዲህ ሊዱን ሊዱ በጣም ነው ኤላን የምትፈልገው፣ ቤዛም እንደዛው። ይህንን የተገለጸላት ሊሊ ብቻ ናት። ይህን ነገር ለማስጠንቀቅ ብትሞክርም ለኤላ ኤላ ግን ብዙም አልተዋጠለትም። እናም እንግዲህ አሁን በአሁን ሰዓት ደግሞ ሊዲያ እንግዲህ ኤላን በጣም ተቀይመዋለች። በፊት ሲያመናጭቃትና እና እንዴት እንደሚያደርጋት እንኳን ደህና መጣሽ እንኳን ብሏት እንደማያውቅም ስትወቅሰው ነበረ። ይህን ያደረገችውና ይህንን ወቀሳ በግልጽ ያስቀመጠችለት ከታገተች በኋላ ነው። ለእኔ ምንም አይነት ነገር እንደማትጨነቅ በደንብ አርጌ ጠንቅቅ ያውቃለውኝ ስትልም እንግዲህ አይንክን ላዩ አልፈልግም ስትልም እንግዲህ በባለፈው ፊት ነስታውም ተመልክተናል። እናም እንግዲህ ሊዲያ በጣም ተቀይመዋለች ኤላን ማለት ነው። እናም እንግዲህ ኤላም ይቅር በይኝ እያለም ሲማጸናት ነበረ። እጅጉን በጣም የሚያሳዝኑ የመፈለግና አንዳንዴ ፍላጎት ፍቅር የሚባለው ነገር ፈላጊና ተፈላጊ ሲተላለፍ በጣም ያሳዝናል። እናም እዛ ቤት ውስጥ እንግዲህ ብዙን ጊዜ ፈላጊና ተፈላጊ እየተገናኙ አይደለም። ወደ ናኦል አምርታለች። እንግዲህ ሊዱ ወደ ናኦል እንግዲህ በራን ኳኩታ ስትሄድ እንግዲህ ሊዳ ሁኖ አግኝቷታል። ናኦልም እንግዲህ ከአረቦቹ ጋር እየተደዋወለ ነው። አሁንም ሰው ወደ እሱ ወደ አረቦቹ ሰው እንዲሰጣቸው ይፈልጋሉ። ነገር ግን ብሌኒን ካሳጣችሁኝ በኋላ ከእናንተ ጋር ምንም አይነት ስራ መስራት አልፈልግም፣ በብሌን ጨክናችሁብኛል በማለትም በስልክ ያሰናብታቸዋል። ይህንን ስልክ የተመለከተችው ማነው? ከየት ነው? ለምንድን ነው የሚደውሉልህ? በማለት እንዲሄዱ ትናገራለህ ትጠይቀዋለች። እና ኦልም እንግዲህ ያው እንደተለመደው ሰው እንድሰጣቸው ይፈልጋሉ፣ አብረን እንስራ እያሉ፣ እኔ ደግሞ መስራት እንደማልፈልግ እየነገርኳቸው ነው ይላል። በእርግጠኝነት ወደዚህ ሥራ አትመለስም አይደል? በማለትም እንግዲህ ስታናግረው ነበር። አዎ አልመለስም በማለት እንግዲህ አሁን ላይ እንግዲህ ከነ ሊዱ ጋር ሰላምን ፈጥሮ ናኦል ተቀምጧል ማለት ነው። ከሊዱ ጋር ደስ የሚል ጊዜም አሳልፏል። ናኦል ይሁንና ብዙም የሚያስደስት ነገር የለውም ያስፈራል በጣም ከቤዛም ጋር እንግዲህ እድጉን በጣም አደይን እና ለም ለምን እንግዲህ ቤዛ እንዲወገዱላት ትፈልጋለች እና እባክህ እና እንስማማና አብረን እንስራ ስትለውም ነበረ። አደይን እና ለምለምን ከኔ ፊት አስወግድልኝ ከህይወቴ ስትለውም ነበረ። ኤላን በጣም እንደምትወደውም ተናግራለች። ባርኮትንስ ብሎ ሲጠይቃት እንግዲህ ባርኮት የእሷ ምርኮኛ እንደሆነ እንግዲህ ተናግራለች። ኤላን ስትወደዋለች እንዴ ብሎም ጠይቋታል ማለት ነው ናኦል። እሱ ገና አልተረጋገጠም። ምንም አደርግልህም። ነገር ግን ከኔ ጋር እንስማማና አብረን እንስራ ትለዋለች። ለሊዲያ ምንም አይነት ነገር ከዚህ በኋላ እንደማይሰራ ጨዋ ሰው ሆኖን የቀረባት። በሌላ በኩል ደግሞ እንግዲህ ቤዛ ገብታ አብረን ስራ እንስራ እያለች እንግዲህ ስትናገረውም ተመልክተናል። ቤዛ እንግዲህ አሁን ላይ ለኤላ የእናቷ ቤት በዕዳ እንደተያዘና ብሩ በጣም እንደሚያስፈልጋትና አንገብጋቢ ብር እንደሚያስፈልጋት ስትናገርም ነበረ። አገኘህልኝ እንዴ ብሩንም ስትልም ስጠይቀው ነበረ እነሱ ቤት እንግዲህ እነ ኤላ አዲሱ ቤት ሄዳ ተጠቅልላ ሶፋ ላይ ተኝታ ነበረ። ኤላም እንግዲህ ፍቅረኛው ሊሊ ይመስላው ሊሊዬ ብሎ ጠጋ ብሎ የለበሰችውን ልብስ ገለጥ አርጎ ሳያት ቤዛ ነች። በጣም ይደነግጣና ይቆማል። ከዛም እንግዲህ አንቺ ነሽ እንዲህ ምን ትሰሪያለሽ? ሲላትም ነበረ። ይቺ ሚስትክ ነቻ እዚህ መጥቼ ነይ በቃ ቤት ጠብቂ አደጋ ይሄው እዚሁ አስቀምጠኝ ቀረች በቃ። ምግብ የሰራሁት አለ ላቀርብልህ እንዴ ስትለውም ነበረ። አይ አልፈልግም ሊሊ ስትመጣ እመገባለሁ በማለትም ኤላ ይመልስላታል። ምን ነው ፊትሽ ላይ ደስታ ነገር ይታይብሻል ሲላትም ነበረ። እንግዲህ ቤዛም ምን ፊቴ ላይ ደስታ ነገር ይኖራል ብለክ ነው? ያው ፈለክልኝ ብሩን አገኘህልኝ እንዴ ልጠይቅ እኮ ነው የመጣሁት ብሩማ ኮኔጋ አለ አለመኖሩን፣ ግን የአባዬን ባህሪ ታውቂያለሽ። እንዴት አርጌ ሰጥሻ አለው የታረክ ወደ ትሄደ ብሎ ቢጠይቀኝስ ምን መልስ ይኖረኛል ሲልም ነበረ። እሱማ እንደዛ ከሆነ ቀላል ነው። ቤት ገዛውበት ብለህ ትነግራቸዋለ። ከዛ የእኛም ቤት ታሳያቸዋለክ። እኔ ብሩን ላንተስ መልስልክ፣ ቤቱን ሸጥኩት ብለህ ደግሞ ትነግራቸዋለክ። እና ለአባትክ መዋሸት አለብክ የሚል ሀሳብ ታቀርብለታለች ቤዛ። ይህንን ሀሳብ እስኪ ለባርኮትም ሆነ ከሊሊ ጋር ተማክረን ወደ አንድ ውሳኔ እናደርጋለን በማለት እንግዲህ ምንም ውሳኔ ሳይሰጣት ይሰናበታታል ማለት ነው። ሊዳ እንግዲህ ናኦል ቤት በመሄድ ዴቪድ ጁ በጣም አስቧል። ወንድሟ የት ሄደች እያለ ሲፈልግም ነበረ። ሊሊ እንግዲህ ወደነ ወደነ አዴ ጋር ሄዳ እየመጣች ነው። እንግዲህ ቢንጎ እና ደመቀ መንገድ ላይ ይጠብቋታል። አዴም በጣም በአዴ የሚሰቃየው እንግዲህ ፍቅረኛዋ ለአደይ መልእክት ማስተላልፏል ማለት ነው በለምለም በኩል ሊሊም እንግዲህ ወደነ አደይ ጋ አምርታለች እጅጉን በጣም ደስ የሚል ጊዜም ከእነሱ ጋር አሳልፋለች በዛ መሀል ግን ሊዲያ እነሱ ጋር እንዳለች ስትጠየቅም ነበረ ሊዱ እንዳልመጣች ቤዛ ግን እንዳለች ተናግራለች እንግዲህ ሊዱም ስልክ በተደጋጋሚ ሲደወልላት ከወንድሟ ወደ ቤት ትመለሳለች የትደሽ ነው ብለው ሲጠይቋት ኤላጋ ነው ትላለች። ኤላጋማ ለምን ለምን እነሱ ጋር እንዳልመጣሽማ ተነግሮናል በማለት እንግዲህ ፍቅር ትናገራለች ማለት ነው። በእንደዚህ እንዳለ የነ ባርኮት ቤት እንግዲህ ትርምስ ምስ ምስምስ ያለ ነው። በአንድ በኩል እንግዲህ በአንድ በኩል ፍቅርም ብሷታል፣ ብቸኝነቱም ከሰው ጋር ያለመስማማቱ ነገር እጅጉን በጣም ሰላም አነስቶታል። እናቷን መቼ ነው የምትመጪው፣ እናቴ አትመጭም እንዴ እያለችም ስትደውልላት ነበረ እናትዮዋን በቅርብ እንደሚመጡ ነገር ነግረዋታል ማለት ነው። ውድና የተከበራችሁ አድማጭ ተመልካይ ቤተሰብ የክፍል 54ን የአደይ ድራማን እነዚህን ነገሮች እንግዲህ ተመልክተናል።